የብዛ ህይወት ጥፋትንና የምድር መራቆትን በመዋጋት ተፈጥሮን ለመጠበቅ አፋጣኝ እርምጃዎች ሊወሰዱ ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስገነዘቡ። የገንዘብ አቅርቦት በዓለም የኃይል ምንጭ ኢንቨስትመንት ሽፋን ውስጥ የአፍሪካ ድርሻ በ2030 ወደ 20 ከመቶ ማሳደግና ተፈጥሮን ለመጠበቅ አፋጣኝ እርምጃዎች ሊወሰዱ ይገባል ሲሉ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልዕክት አስገንዝበዋል። በተያያዘም ጠቅላይ ሚኒስትሩ ከቬትናም ፕሬዚዳንት ጄኔራል ሎንግ ኮንግ እና ከብሔራዊ ምክር ቤቱ ፕሬዚደንት ትራንታን ህማን ጋር ተወያይተዋል። ኢትዮጵያ በዓለም ደረጃም ሆነ በቀጠናው ተስፋ የሚጣልባት ሀገር የሆነች መምጣቷን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። ሚኒስትሯ የመንግስት የዘጠኝ ወር እቅድ አፈጻጽምን በተመለከተ በመከላከያ ሚኒስቴር ገለጻ አድርገዋል። በግብርና፣ በኢንዱስትሪ፣ በማዕድን፣ በአገልግሎትና በዲጂታል ኢኮኖሚ ላይ ከፍተኛ ውጤት መገኘቱን ገልጸዋል። እንደ ህዳሴው ግድብ ያሉ የጸጥታ ኃይል አሻራ ያረፈባቸው ትላልቅ ፕሮጀክቶች አፈጻጽም በከፍተኛ ደረጃ ላይ መሆኑንም አንስተዋል። ከወርቅ ማዕድን ከ2.1 ቢሊዮን ዶላር በላይ የውጭ ምንዛሪ መገኘቱን የማዕድን ሚኒስቴር አስታወቀ። ሚኒስቴሩ ከተጠሪ ተቋማት ጋር ባካሄደው የውይይት መድረክ ባለፉት 9 ወራት ውስጥ 26 ቶን ወርቅ ለብሔራዊ ባንክ መቅረቡ ተገልጿል። በአማራ ክልል የሚገኝ ታጣቂ ቡድን ለምክክር ኮሚሽኑ አጀንዳውን አስገብቷል ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አሬ አገለጹ። አሁንም የታጠቁ ኃይሎች አጀንዳዎቻቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉና ና ኮሚሽኑም አጀንዳዎቻቸውን ለመቀበል ዝግጁ መሆኑን አረጋግጠዋል።